አባ ገብርኤል ቀኑን አትሰቶታል። ቤተክርስቲያን ያዘዘችው ከተጣፎን ትንስ ሲባል ከመንበረ ጵጵስናው እንዳይወጡ አላቸው። እነ ሽመልስ አብዲሳ መኪና ያቀራው የአባ ሀገረ ስብከት ኦሮሞ ስለሆኑ ነው የተገፉት አሉ ዲያቆን ሄኖክ አሳዳጊ ሁሉ የበደለው የሚመስለኝ፣ ለምን ሲባል የቤተ ክርስቲያኒቱን አባቶች የማያከብር እንደፈለገ የሚናገር መልከሙና መልከሙና መልኩን አሳምሮ። ስለዚህ ሰውዬ እኔ ማውራት አልፈልግም ነበረና ግን አሁን በማይመጣ መጣ በማትነኳ ስለመጣ፣ እዚህ እስክሪን ላይ የመጣንበት ዋናዋ ጉዳይ እሷ ስለሆነች፣ የጠፉ በጎች ከዚህ ቤት እንደነ የጠፉ በጎች ይመለሳሉ፣ ወደ ቤቷ ይመለሳሉ፣ ወደ ቤቷ ይመለሳሉ። እውነቴን ነው የምላችሁ የእኛ ቤት አይመችም። አው የእኛ ቤት አይመችም ለዓለም። የእኛ ቤት አይመችም ለዝሙት። የእኛ ቤት አይመችም። ሁሉም ጋር አለ፣ ኦርቶዶክስ ጋር አለ፣ እስልምና ጋር አለ፣ ሐዋርያቶች ጋር አለ፣ ካቶሊኮች ጋር አለ፣ ፍቅር ሲዝም ጋር አለ። ሰላም ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቁሆን ሚዲያ ቤተሰቦች እንደምን አላችሁ? እንደምን ስቆያችሁ? እኔ አለሁ እግዚአብሔር ይመስገን በእያላችሁ በሰላም ክርስቶስ ይብዛልኝ ቱዳቸው ኦርቶዶክሳውያን ብለው ብለው የቤተ ክርስቲያንን አሉ የሚባሉ መምህራንን ከነ ጥምጣማቸው መስደብ ጀምረዋል። ስለዚህ ይህንን ጉዳይ እያየን ዝም ልንል አንችልም። ከእውነት ጎን ልንቆም ያስፈልጋል። መምራችን ዲያቆን ሄኖክ ኃይሌን በእንደዚህ አይነት አግባብ በሌለው መልኩ ሲተቹ ስላየው ነው። በተጨማሪም ዘመድኩን በቀለን በወቅታዊ ጉዳይ ላይ ሰፋ ያለ መረጃ አውጥቷል። እጅግ ጠቃሚና ልንሰማው የሚገባ ቪዲዮ ነው። በዛሬ ቆይታችን የምናየው ይሆናል ማለት ነው። እንደተለመደው ሁላችሁም ይህን ቪዲዮ ሼር አድርጉት፣ ላይክ አድርጉት። ወደ መረጃችን ከመሄዳችን በፊት ግን የፈለገ አትናቴዎስን አንድ አጠር ያለ ምክር ሰምተን እንመለስ። ወደ ቪዲዮ እንሄዳውነ እህቴ አንቺ ታምነሽለት እየኖርሽ ያለው ሰው ታምነሽለት ታምነሽለት እየኖርሽለት ያለ ሰው ወደሹ እየኖርሽ ያለ ሰው ድንገት በአንቺ ላይ ማግጦ ብታገኙ እና ሌላ ሴት ብትወስደው ባሬን ቀማችኝ ቀማጭ ብለሽ እንዳትናገሪ። ለቤተሰቦችሽ፣ ዙሪያሽ ላሉ ጓደኞች ባሬን ቀማጭ እንዳትኝ። ኦኬ፣ ችግሬን ወሰደችልኝ በይ። ችግርሽን ወሰደችልሽ ባህል ቢሆን ኖሮ ቀድሞ ሌላ ሴት ሊመለከት አይችልም። ባህልሽ ቢሆን ኖሮ ቀድሞ ሌላ ሴት ቦታ ታካጭልት ልትወስዶ አትችልም። ያንን ሰው አንዲት ሴት ግን ከወሰደችው፣ በመኝኝ እግዚአብሔር አምላክ ችግርሽን ያረቅልሽ። ስለዚህ ያቺ ሴት ተመስገን ችግሬን ወሰደችልኝ። በተመሳሳይ ወንድሜ አንተም ልክ እንደዛ ረጅም ጊዜ ዋጋ ከፍለህ ከብዙ ሰዎች ርቀ ራስን አግለ ዋጋ የከፈልክላት ሴት፣ በትዳር ያገባሃት ሴት፣ ብዙ ይሆንክላት ሴት ኦኬ አብርሃት ኖረ አንተ ሳታውቅ ብዙም በደልን በድላ ድንገት ከሌላ ሰው ጋር ሄዳ ብትመለከታት፣ ድንገት ብታገኛት አትደንግጥ። ይህ ያለም ፍጻሜ አይደለም። ራዘ በቃ እንዳንተ አይነት መልካም የሆነን ሲሆን ያጣችሁ እንዳንተ አይነት መልካም የሆነን ሲሆን ያጣችሁ። ስለዚህ በቃ ችግር ያ ሰው ሚስቴን ቀመኝ እንዳትል፣ ያ ሰው ችግሬን ወሰደልኝ ማለት እልምድ። ያ ሰው ችግሬን ወሰደልኝ ማለት እልምድ። እና ተወዳጆች የጮኝነት ህይወት ላይ ስፔሻሊ ጥንቃቄ ይፈልጋል። ቀድም እንዳለው መንፈሳዊ ወንድን ማግባት የምትፈልጉቶች ራሳችሁን መንፈሳዊ ያድርጉ። ራሳችሁ መንፈሳዊ ማድረግ ነውር ነው እያልኳቸው አይደለም እሺ መልካም የሆነን ትዳር መመኘት እንደውም የጀግና እህቶች ምልክት የጀግና እህቶች ምልክት። እግዚአብሔርን አይደለም ቤተ ክርስቲያንን አይደለም ራሱን እንኳን ጠንቅቆ ማያቅም ሰው ሁሉ አበርኩለት ሞትኩለት የሚሉ ሴቶች በብዙበት ሀገር አንድን እግዚአብሔርን የሚፈራ ቤተሰቦችን የሚያከብር መልካም ስብናን ያለውን ወንድ ሞደን መልካም ነው ኃጢአት አይደለም ግን ግን ያ ሰው የእናንተ እንዲሆን የምትፈልጉ ከሆነ የዛም ሰው ምርጫ መንፈሳ የሆነች ሴት ስለሆነ ራሳችሁ ላይ በደንብ እህቶች፣ ያ ሰው የእናንተ እንዲሆን ራሳችሁን አትገላልጡ። ወይ ደግሞ የሆነ ነገር ሌላ ሌሎች ሴቶች የሚያደርጉትን ነገር ማድረግ አይጠበቅባችሁ። አንደኛ ፈቃድ ጊዜ እንዲጨመርበት ወደ እግዚአብሔር በአንቃዱ ልቦና በተመስቶህ ሊና መጸለይ የእግዚአብሔር ፈቃድ እንዲሆን። ከዛ በተረፈ ደግሞ ራስን ደግሞ መንፈሴ ማድረግ መንፈሴ ማድረግ ያ ሰው የአንቺ እንዲሁ የምትፈልይቆ ለራስ መንፈስ ማለት ወንድሜ ያንተም ልክ እንደዚህ፣ በዚህ ዘመን ሁሉ በጣም ብዙ የሚባሉ በጣም ብዙ ቁጥራቸው ቀላል የማይባሉ ወቶች ነውራቸውን ሀፍረታቸውን መግለጥ እንደ ክብር በሚውበት ዘመን አንዲት መንፈሳዊ የሆነችን ሴት መመኘት ወንጀል አይደለም፣ መልካም ነው፣ መልካም ነው፣ ኃጢአት አይደለም። ግን ራስህን ደግሞ መንፈስ እያረክ መቅረጽ፣ ምክንያቱም የዛች መንፈሳዊ ሴት ምርጫ መንፈስ የሆነ ወንድ ስለሆነ። አየለም እኔ አለመይልሁ እኔ እንደፈለግሁ ልቃም፣ እንደፈለግሁ ላጭስ፣ እንደፈለግሁ ክለብ ልውጣ፣ እሷ ግን ያው ከቤት ወጥታ ቅዳሴ ከቅዳሴ ደግሞ ተመልሰ ቤት የምትሆን ሚስት ትፈልጋለሁ ማለት የለብህም። ትዳር ትንሿ ቤተ ክርስቲያን ስለሆነች ራስህን ሬዲ ማድረግ ያስፈልጋል። ጥሩ ነው፣ መመኘት መልካም ነው። ምኞት አጥያት አይደለም። ምኞት ነውር አይደለም። ምኞት መልካም ነገር ነው። ያቺ ሴት ያንተ ልትሆን ከፈለግህ ግን ገና ካሁኑ ራስህ ላይ ይሰራ። ስለዚህ መንፈሳዊ ህትን የምትፈልግ ወንድሜ ገና ካሁኑ ራስህ ላይ ይሰራ። መንፈሳዊ ወንድም የምትፈልግ ገና ካሁኑ ራስህ ላይ ይሰራ። ራሱ ይችላል። እመኑኝ፣ ፈቃደ እግዚአብሔር እንዲጨመርበትም ጸልዩ። እናንተ ያሰባችሁት ነገር በአጠቃላይ ይሳካል፣ ይሳካል። ምክንያቱም ትዳር በፈቃደ እግዚአብሔር የሚገባበት ሕይወት ስለሆነ ማለት ነው እና ሁልጊዜ በተለይ በጮኝነት ታይም ላይ ፈቃደ እግዚአብሔርን አትርሱት። በእውነት ፈለገ ወንድማችንን እግዚአብሔር ያክብርልን፣ እግዚአብሔር ያክብልን፣ ቃሎት ያሰማልን። ያሰው ችግሬን ወሰደልኝ በል ለሴቶችም ያቺ ሴት ችግሬን ወሰደልኝ በይ። እውነት ነው ፈለገ ወንድማችን ያለው ቃሎት ያሰማል። እዚህ ተመልከተ፣ አባ ገብርኤል ቀኑን አስፈቶታል። ቤተክርስቲያናት ያዘዘችው ይሄ ነገር ተጣርቶ እንትን እስኪባል ከመንበረ ብብስናት እንዳይወጡ አላቸው። እነሺ መልስ አብዲሳ መኪና አቀራው የአባ ሀገረ ስብከት ኦሮሞ ስለሆኑ ነው የተገፉት አሉ። ይኸው የኢትዮጵያ ቤተክርስቲያን ግንኙነት መምሪያ ሆነ ያመጣው ቋሚ ሲኖዶስ ልዩ ልዩ አስተላለፈ በሚል ሁለተኛው አንቀጽ ላይ የተጻፈው ብፁዕ አቡነ ገብሬ ማርያም ቤዛዊተ ዓለም አትባልም በማለት ከቤተ ክርስቲያናችን የነገር ማርያም አስተምሮ ውጪ የሰጡት ተጻፈ ያለበትን ትምህርት በሊቃውንት ጉባኤ በኩል በሚገባ ተመርምሮና ተጣርቶ ከመፍትሄ ሀሳብ ጋር ለቋሚ ሲኖዶስ በአስቸኳይ እንዲቀርብ፣ ብፁዕነታቸው ጉዳዩ ተጣርቶ የመጨረሻው ውሳኔ እስኪያገኝ ድረስ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ግቢ ውስጥ በሚገኘው መኖሪያ ቤታቸው በተአቅቦ እንዲቆዩ ሲባል ጴንጤዎቹ ጮሁ፣ እስላሞቹ ጮሁ። አባታችን ተያዙ፣ በቁም ስር ታሰሩ። ኦነጎቹ ጮሁ ጮሁ፣ እስላሞቹ ጮሁ፣ የኦሮሞ እስላሞቹ ጮሁ፣ ታዲሶቹ ጮሁ። እነበጋሻው በጋሻው ደሳለኝ፣ እነ ትዝታው ሳሙኤል፣ እነ ቀለሜ ዋይ ዋይ ዋይ ዋይ ዋይ አሉ። ስለዚህ አባቶቻቸውን መስማት አቆሙና አባ ገብርኤል፣ አዎ ሽመልስ አብዲሳን፣ ብልጽግናን፣ ዳንኤል ክብረትና አብይ አህመድን ተማምለው ከእግዚአብሔር ይልቅ ከቅዱስ ሲኖዶስ ቃል ይልቅ ያም ቦዝ ያድነኛል ብለው ወደ አቆይ ሰላማዊ ሰልፍ አሰሩ። ሰላማዊ ሰልፍ እንመጣ ፈታ መጀመሪያ መግለጫ ሰጡ። እንደምታዩ አባታችን ኦሮሞስ ነው የተገፉት አሉ። እንትነስ አስጀምረው እና ተቆሙ ሰሙሩ ያምቦ ከተማና አካባቢው አባገዳዎችና የሀገር ሽማግሌዎች በጋራ በመሆን በሀገረ ስተታችን ሊቀባፋስ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 እንዲህ በቁል ሂደቱን የታድሶን አመጣት ከዛ እስከና አቡነ ገብርኤል እስከ አምቦ ነገ እስካሰቡት ድረስ ነገ ለቤተ ክርስቲያን ምን አይነት ፈተና እስካሰቡለት ድረስ እንመጣለን። ይሄን ካስደረጉ በኋላ ነው እንግዲህ የቤተ ክርስቲያኒቷን ቀኖና ጥሰው ካሉ ምን አገባውና ነው የቤተ ክርስቲያን ቅዱስ ሲኖዶስ የወሰነውን ውሳኔ የሚቃወሙ፣ ምን አገባውና፣ ስልጣኑን የሰጠው ማን ነውና፣ ታዛዥነቱ ለማን ነውና፣ ማዕከላዊነት እንዳይኖር ያን የቤተክርስቲያን ጠንካራ ጎኗን ጠንካራ አለት የሆነ ጎኗን ደብድቦ ለማፍረስ ማዕከላዊነትን ለማሳጣት ለመከፋፈል ለመበታተል እንዲመቻቸው ለማድረግ ኢትዮጵያ የሚለው ስም እንዲጠፋ አረንጓዴ ቢጫ ቀይ የሚባለው ሰንደቅ ዓላማ እንዲጠፋ ስለሚፈለግ የጴንጤዎቹን ጩኸት የታድሶቹን ጩኸት የፖለቲከኞቹን ጩኸት የሰሙት ሰሞነኛው ጳጳስ በኦሮሞነቱ የተሾመው ሰው አው በቀጥታ ቃሉን ጥሶ ወደ አምቦ ነው የሄደው። እንመልከተው እያስፎከረን እንደ መስቀል እንደ ደመራ እንደ ጥምቀት በዓል ታቦት መውጣት ሲቀር አምቦ ሄዶ ድረሱልኝ፣ እንደ አጫሉ እንደ እሳ እንደ ፖለቲከኞች ቲፎዞ ድጋፍ። ይህ ነውር ነው። እናንተ አባቶች ነን የምትሉ አማራ የሆናችሁትን እንረዳላችኋለን። ጉራጌ፣ ትግሬ የሆናችሁትን እንረዳላችኋለን። ይህን ባታደርጉ የሚገጥማችሁን አምቦ ላይ እናውቋለን። ቆዳችሁ ይገፈፋል እንደ በግ በፊት ሳይሆን በጀርባ አጋድመው ያርዷችኋል። ያግቷችኋል፣ መኖሪያ ሳጧችኋል እና ምንም ማድረግ አንችል፣ እናንተ ምንም ማድረግ አንችል። ይህን ከማድረግ ውጭ ምንም ማድረግ አይቻልም። በኦሮሚያ ሕግ ስርዓት የሚባል ነገር ስለሌለ ትታረጋላችሁ፣ ትገጥ- ትታገታላችሁ። ሂድ ወደ ጎንደር፣ ሂድ ወደ ጎጃም፣ ሂድ ነው ወደ ሸዋ፣ ሂድ ነው ወደ ወሎ ትባላላችሁ። ከኖራችሁበት ቄ አማራነታችሁ፣ ዋጋ ያስከፍላችኋል፣ ዋጋ ያስከፍላችኋል። አሁን እንመልከት። ሰልፉ ትንሽ አሳይታ ተተውልኛለ በሰፊው መጣበታል። ክቡር አባታችን አቡነ ገብርኤል ለቅዱስ ሲኖዶስ ማልዳ ያምቦ አቃዱ ይበቃል፣ ይበቃል፣ ይበቃል አዲን ሜማ በቀኖና ቤተክርስቲያን ነው የምናደርገው። ቤተክርስቲያን ራሷ ስርዓት አላት። የሾመችው እሷ ናት፣ ስልጣን የሰጠችው እሷ ናት። የኦሮሞ ሕዝብ አልሰጣቸውም ስልጣኑ። የአማራ ሕዝብ ለአማራዎቹ አልሰጠም። የትግሬ ሕዝብ ለትግሬ አልሰጠም። ቤተክርስቲያን ከኋላ ስልጣንም ሰጠው ዘመን ነገስታት ያልፋሉ፣ መንግስታት ያልፋሉ፣ ስርዓት ያልፋል። አባ ገብርኤል ደንግጧል፣ ያስታውቃል። የገባበት የታዘዘውን የታዘዙትን እንግዲህ እንትን የሰጠውን እስከዛ አንተ አንልም። የታዘዙትን ደንግጠዋል። አሁን እነሺ በሊሳ አፍሪካ አብይ አህመድ ዳንኤል ክብረት እያመጫቸው ያላቸው ፍጥጊያ እንዲፈጠር ነው። ለዚህ ደግሞ ለካርዱ ሰውየው ተመጣዋል። ደካማ ጎን ስለነበራቸው የብላክሜል የተደረጉበትም ነገር ስለሚኖር በዛ ምክንያት መንግስቱ እየተጫወተባቸው ነው። ገና ብዙ ነገር ያሰራቸዋል ማለት ነው። ይሄ ቀላሉ ነው። እናንተ ይሄ ቀላሉ ነው። ከሄዱ በኋላ መቅደሱ ውስጥ በኢትዮጵያ ታሪክ ተደርጎ በማይታወቀው አባገዳዎችና አባገዳዎች እና ምናምን ጫማችንን አናወልቅም ስላሉ እንዳያወልቁ ይግቡ ተብለው ከቤተክርስቲያን ከመንበሩ ፊት ለፊት ከመንበሩ ፊት ለፊት ጫማቸውን አድርገው ገብተዋል። አምቦ ውስጥ ትግሬ ተብቶ ፓትርያርኩ ላይ መቅደስ ዘግቶ እንዳዋረደና እንደተዋረደ አዎ፣ አምቦ ላይ ደግሞ የሚታየው ድፍረት የሚታየው ነገር ነገ እግዚአብሔር የሚያመጣውን ጠብቁ ታገኙታላችሁ። የእግዚአብሔር ቤት ተንቆ የእግዚአብሔር ቤት ተጠቅጥቆ የእግዚአብሔር ቤት ተደፍሮ ከእግዚአብሔር ይልቅ አባ ገዳ ተከብሮ፣ እንዲህ አይነት ወራዳ ስራ የሰራህ ኦሮሞ ታገኘዋለህ፣ ታገኘዋለህ። የጠቀጠቃት ቤተ ክርስቲያን አምላክ ይጠቀጥቀሃል፣ ይጠቀጥቀሃል። ሰላም እረፍት ይነሳሃል፣ ረዴት በረከት ይነሳሃል። በሽታ መቅሰፍቱን ይሰጠሃል። ዋይ ዋይ ትላለህ። በልታ አጠግብም። ዲያቆን ሄኖክ አሳዳጊ ሁሉ የበደለውን የሚመስለኝ፣ ለምን ሲባል የቤተ ክርስቲያኒቱን አባቶች የማያከብር እንደፈለገ የሚናገር መልከሙና መልከሙና መልኩን አሳምሮ በጣም ስድ አካሄድ እየሄደ ያለው ወንድም ነው እሱ እኮ። መንግስተ ሰማያት ገብታችኋል ቢሏችሁ፣ አንድ እግራችሁን አስገብታችሁ ፈጽማችሁ ሳትገቡ አትመኑ። እግር ሄድም ወንድም ይዛ ሄድ። ይሄ እንዴት ነው? ይሄ ነው ከአሁን ቢሞት እግሮ ሄድም እዚሁ መቃብር ነው የሚገባው። ቢቀብሩት ቢቀብሩት ያው አጃቢዎች ስላሉት ላሊበላ ወስደው ማን ነው አምጣል፣ ደብረ ሊባኖስ ወስደው ነው ደብረ ሊባኖስ ተቀብረ ያው የተክለ ሃይማኖት መቃብር ቤዛ ስለሆነ ስለሆነ እዛ ነገር ብዙ ሀብታሞች ደብረ ሊባኖስ ሲዘርግ ሲዘርፍ እንደፈለገ ሲዘሙት እግዚአብሔር ሲበድር ኑሮ መጨረሻ ላይ የቁም ፍታትን የሚባል አለ። እዛው በህይወቱ ገንዘው ቄስ ማህራውን ከበላለት በኋላ ሲሞት ደብረ ሊባኖስ ቅበሩኝ ይላል። ኦኬ ይህን መናፍቅ እያያችሁት ነው። ጥምጣሙን ለብሶ መምህራችን መምህር ዲያቆን ሄኖክ ኃይሌን የስም ማጥላት ዘመቻ እያደረጉ ያሉት። ዛሬ እንደዚህ ያሉ ተሳዳቢዎች የሚፈጠሩት የእኛን የእርስ በርስ መባላት እያዩ ሊቃውንቱን፣ ካህናቱን፣ መምህራኑን እንዲጠሉ ለማድረግ የሚሰሩትን ቪዲዮ እያያችሁት ነው። ስለዚህ እኛ ኦርቶዶክሳውያን ደግሞ ከእውነት ጎን ቆመን ቅድስት ቤተክርስቲያንን መከላከል አለብን ብዬ አስባለሁኝ። ስለዚህ እውነት ያሸንፋል። ከእውነት ጎን እንቆማለን። ከእውነት ጎን ያፈነገጠ ነገር ካየን ደግሞ እንቃወማለን፣ እያወጣን ሚዲያ ላይ ነገረ ስራውን ሁሉ የምናሳይ ይሆናል ማለት ነው። ቶዳቸው ኦርቶዶክሳውያን። ስለዚህ ሰውዬ እኔ ማውራት አልፈልግም ነበርና ግን አሁን በማይመጣ መጣ በማትነኳ ስለመጣ እዚህ ስክሪን ላይ የመጣንበት ዋናዋ ጉዳይ እሷ ስለሆነች የድንግል ማርያም ጉዳይ ነው እዚህጋ መጣ ሌላው በተቀረው የዓለም ጫጫታ ወደዚያ ያመጣኝ ጊዜያዊ ከንቱ እዚህ የሚቀር ስለሆነ የሚያልፍ ስለሆነ የድንግል ማርያም ጉዳይ ግን የዘላለማዊ ህይወት ጉዳይ ነው ስለዚህ ምን አለ አቶ በጋሻው የግንበኛ እናት ግንበኝት ናት እንዲህ ያለ የቤዛ እናት ቤዛ ናት የሚሉን አየው በዚህ ደረጃ መፈጥፈጥ በዚህ ደረጃ መውደቅ በዚህ ደረጃ ጸጋ ተገፎ ማየት ያሳዝናል በጣም ድሮ መንፈስ ቅዱስ ማኅበር እያለ መንፈስ ቅዱስ አንደበትን በሚገራበት ሰዓት ቃላቶችን በሚያቀብልህ ሰዓት ትምህርትና ምሳሌ ስክት ግጥም ስክት ግጥም ነበር የሚሉት። አየሁን ሄደህ ጨለማ ማህበር ስትገባ እንጨት እንጨት የሚል ምሳሌ፣ እንጨት እንጨት የሚል ምሳሌ። የትና የት ነው ሄደህ የምታገናኘው? አንተ የግንበኛ እናትን ከድንግል ማርያም ጋር ታመሳስላለ፣ ግንበኛን ከክርስቶስ ጋር ታመሳስላለ። አንተ በእናትህ አዮ፣ ጸጋ የተገፈው በዚህ ደረጃ ስማ። የድንግል ማርያም እኮ አምላኳ ኢየሱስ ክርስቶስ ነው። ይሄን እንዴት ነው ማሰብ አትችሉም ማለት ተነጥቀሃል። ጌታ እኮ ዓለም ዓለም ሳይፈጠር የነበረ ኢየሱስ ክርስቶስ ነው። ዓለምን ለማዳን ድንግል ማርያምን ነው ያስቀራት። ዘር ንጽህ ዘር የፈጠራት ራሱ ኢየሱስ ክርስቶስ ነው። የትና የት ነው የምታገናኘው? አየ በዚህ ደረጃ ድምጽን ተነጥቃል። ሰለዋል ድምፅ ሰውነትን ቁራሪት መስሏል። ፊት ይሄ የአእምሮ ሕሙማን መድኃኒት ምትውጥ መስልሃል። በዚህ ደረጃ ሆነ እንኳን አትነቃም አንተ። አሁን ይኸውልህ ኦርቶዶክሳውያን ድንግል ማርያም ቤዛ አይደለችም ሲባል ደነገጡ። ኢየሱስ ቤዛ ሲባል ተናደዱ፣ ነው አይደል ያላችሁት? አሁን አንተ የምትናደዱበትን እኔ እሰጥሃለሁ፣ የምደነግጥበትን በሕፃንነቴ አገር ስር ቁጭ ብዬ የሰማሁት የተማርኩትን፣ ኋላም በራሴ አይምሮና ልቤ የሚነግረኝን እውነት ስለ ድንግል ማርያም እኔ ነግረሃለሁ። እኔ ራሴ አሁን አንተ ትደነግጣለ። እናት ለልጇ ተስፋ ናት። እናት ለልጇ ተስፋ ናት። ተስፋ ማለት ቤዛ ማለት ነው ይሆንልን ኢየሱስ ክርስቶስ ድንግል ማርያምን እናቱ አድርጓታል። እናቱ አድርጓታል ማለት ቤዛው አድርጓታል እያልኩ ነው። አንተ እኔ ቤዛዬ ስላት ማረለ ያበድከው እኔ ቤዛዬ ብላት ለድንግል ማርያም ክርስቶስ ቤዛው ያደረጋትን ክብሯን እነካዋለሁ እንጂ ነ አጢአተኛው ለእሷ ሊጎልባት ነው እኔ ቤዛዬ ባልላት ለመለኮት ቤዛነት የታጨች ድንግል ማርያም መለኮትን ቤዛ የሆነች በእሷ የተጋረደ በእሷ የተሸፈነ በእሷ ማሕፀን ያደረ በእሷ ጀርባ ላይ የተቀመጠ መለኮት፣ ይህ ሁሉ ቤዛነት ነው። ገብተዋል ይሄ ሁሉ ቤዛነት ነው። ለመለኮት ቤዛ የሆነች ድንግል ማርያም እኔ ቤዛ ይብላት ክብሯን እኮ ምነካው ነኝ። የእኔ ክብር አይደለም የሚነካው። ክርስቶስ ቤዛው አድርጓታል ድንግል ማርያም። የድንግል ማርያም ነገር አልተነገረም፣ አልተወራም። አውሬው አሁንም አፍን በደንብ ክፈት። አንተ አፍን ስትከፍት እሷን ክብሯን ለመንካት ክብሯን ዝቅ ለማድረግ አፍን ስትከፍት፣ ክብሯ ከፍ እያለ የተነገረ ነው የሚመጣው። ቀጥል አውሬው በዚሁ። አንተ አፍን ስትከፍት እንደ ኔታን መጽሐፍትን መክፈት ይጀምራሉ። አንተ በአጓራ ቁጥር እነሱም መልሳቸውን ማጉረስ ይጀምራሉ ለአንተ ገባ። ስለዚህ ሆል የድንግል ማርያም ነገር ገና አልተነገርም። አውሬው አሁን ክርስቶስን ለማስጣል የሚመጣበት ሲስተም የመጀመሪያው ፓርት ነው። ቤተሰብ ተጠንቀቁ። በድንግል ማርያም ድንግል ማርያምን እያስጣለ ነው ኢየሱስን የሚያስክደው የሚያስክድህ ኢየሱስን ከኢየሱስ ማኅበር የሚያስወጣ በድንግል ማርያም በኩል ነው። ይሄኛው ሲስተም አልሳካ ሲል ነው ቀጥታ ሰይፉን ይዞ ኢየሱስን ካድ እያለ የሚመጣው። ስለዚህ ቤተሰብ ጥንቃቄ አድርጉ በድንግል ማርያም ጉዳይ። በነገራችን ላይ አላዋቂነት መልክ ቢኖረው ኖሮ እንዳልክ የሚመስል ነበር። እንዳልካቸው ዘነበ ኢንዶሚ ፓስተር ማለት ነው። እስኪ ይህን ቪዲዮ ስለ ኢየሱስ ክርስቶስ የተጠየቀውን ጥያቄና የመለሰውን መርስ አዳምጠን የተወሰነ ሪፍሊክት ኢየሱስ ሁሉም ጋር አለ። ኦርቶዶክስ ጋር አለ፣ እስልምና ጋር አለ፣ ሐዋርያቶች ጋር አለ፣ ካቶሊኮች ጋር አለ፣ ፍቅር ሲዝም ጋር አለ፣ ሁሉም ሃይማኖቶች ጋር አለ። አንተ የምታመልከው ኢየሱስ ከሌላው ኢየሱስ በምንድን ነው የሚለየው? ዓለም የጋራ አቋም የላትም። ታውቃለህ፣ አንዳንድ ቤተ እምነቶች ጋር ኢየሱስ ነቢይ ነው፣ አንዳንዶቹ ጋር ኢየሱስ ጌታ ነው፣ አንዳንዶቹ ጋር ኢየሱስ አማላጅ ነው፣ መካከለኛ ነው፣ አስታራቂ ነው። አንዳንዶቹ ጋር ኢየሱስ አማላጅም ነው ፈራጅም ነው። በኢየሱስ ጉዳይ አንድና ወጥ አቋም ያስቀመጠው ይሄ መጽሐፍ ነው። ይሄ መጽሐፍ ብርሃን ነው። ኦኬ እንግዲህ እንዳልክ እያለ ያለው ኢየሱስ ክርስቶስ አንተ ጋር ያለው ኢየሱስ ክርስቶስ ከሌሎቹ ጋር በምን ይለያል ተብሎ ለተጠየቀው ጥያቄ በራልኝ እያለ ነው ያለው ኢየሱስ ክርስቶስን በዓለም ላይ በተጠራ አስተምሮ ግልጽ አድርጋ ላያከራክርና ላያሻማ፣ እንደ ፕሮቴስታንቱ አንድ ጊዜ አማላጅ፣ አንድ ጊዜ አምላክ፣ አንድ ጊዜ ጌታ፣ አንድ ጊዜ ሌላ ስም በመስጠት የምታመልክ ሳትሆን ቀጥተኛውን የኢየሱስ ክርስቶስን ስግው ቃል ብላ አምና አዳኝነቱን፣ ቤዛነቱን በደሙ ፈሳሽነት ስጋውን ቁርሶ ከዘላለም አጥያት እንዳዳነን አስረግጣ የምታስተምር ኦርቶዶክስ ቤተ ክርስቲያን በመሆን አብ ልጁን አያዘውም፣ ወልድ በመሆን አይበልጥም፣ መንፈስ ቅዱስም ትክክል ነው። መለኮት ግን አብ ወልድ መንፈስ ቅዱስም ነው። አንድ አምላክ፣ አንዲት መንግስት፣ አንዲት ስልጣን፣ አንዲት አገዛዝ ነው። የጠፉ በጎች ከዚህ ቤት እንደኔ የጠፉ በጎች ይመለሳሉ፣ ወደ ቤቷ ይመለሳሉ፣ ወደ ቤቷ ይመለሳሉ። እውነቴ ነው ብላችሁ የኛ ቤት አይመችም አዎ የኛ ቤት አይመችም ለዓለም የኛ ቤት አይመችም ለዝሙት የኛ ቤት አይመችም ለመዳራት የኛ ቤት አይመችም እንደፈለጉት ለመሆን የኛ ቤት አይመችም አዎ የኛ ቤት አይመችም ለዚች ዓለም የኛ ቤት አይመችም እኛ ቤት ኢየሱስ አለ እኛ ቤት አዳኙ አለ ዴማስ ዓለምን ወዶ እንደሄደ ወንድማችን ዓለምን ወዶ ሄዷል የዓለምን ክብሯን ዝናዋን ወዶ ሄዷል አዎ ለኛ ቤት ለዓለም አይመችም። እኛ ቤት ኢየሱስ አለ። ወዳጄ ቀን እያለ አስተውል፣ ተመለስ። እንደ ይሁዳ ራሴን እንዳታጠፋ ትሰቅ ላይ በጸጸት ሰው እንጂ ወገን፣ የትኛው ቤት ነው ታዲያ ለዝሙት፣ ለመዳራት፣ ለመጨፈር እንደፈለጉ ለመዝለል የሚመቸው? እስቲ ልጠይቀው በጾም በጸሎት ተወስኖ መኖር ነው ለዝሙትና ለመዳራት የሚመቸው? ስጋን በእጅጉ በስግደት በማድከም ወደ ክርስቶስ መቅረብ ነው ለዓለማዊ ነገር የሚመቸው? እውነተኛውን ኢየሱስ ክርስቶስ ማግኘት ነው ለመጨፈር የሚመቸው? በቤተ እምነት ውስጥ ለዝሙት የሚገፋፉ ልብሶችን ለብሶ ለምስጋና ወንድና ሴት ሳይለያዩ መቆም ነው ወይስ ተሸፋፍኖ ተለያይቶ መቆም ነው ለዝሙት የሚመቸው ከድቅድቁ ጨለማ ወደሚደነቀው ብርሃን መምጣት ነው ለዝሙት የሚመቸው? ወይስ ደግሞ እውነተኛውን የክርስቶስን መንገድ መከተል ነው ለዝሙት የሚመቸው? አዎ፣ ኦርቶዶክስ ለስጋ አትመች። እኛ ጋር ያለው የቀራኔው ጉዞ ነው። መተፋት፣ መገፍተር፣ በጥፊ መመታት፣ መሰቀል አለ እኛ ጋር። ዕለት ዓርብ ይገጥመናል እኛ ጋር። ከነዚህ ሁሉ መከራ በኋላ ግን ትንሣኤ አለ። ክርስትና የአልጋ በአልጋ ህይወት አይደለም፣ የፈተና ህይወት ነው። በዚህ ፈተና ውስጥ እስከ መጨረሻ የጸና የህይወት አቅሊልን ይቀናጃል። ምድራዊ ነገር አያሳስበኝም። እኛ በፍጹም ኦርቶዶክስ ውስጥ መጥተ ምድራዊ ምቾት ስጋዊ ምቾት አይታሰብም። አረወገን ወገን አንዳንድ ጊዜ የምንናገራቸውን ነገር እናስተውል። የት ቤት ነው እስቲ በስጋ እንደፈለጉ ለመኖር የሚመቸው? በኮሜንት ሴክሽን ላይ እናንተ ሀሳባችሁን አስቀምጡ። ለብዙዎች እንዲደርስ ኮፒ ሊንክ እና ሼራ አድርጉት።